አባሉን በመያዝ ለሀገር ከፍታና የዜጎች ሁሉን አቀፍ ብልጽግና ለማረጋገጥ እየሰራ ሰባት ዓመታትን ተሻገረ። ብልጽግና ፓርቲ ፓርቲው መሰረቱን ሲጥል በአባልነት የሚይዛቸውን የማህበረሰብ ክፍሎች ሀገርን በከፍታ ለቀጣይ ትውልድ የሚያሻግሩ፣ ሰርተው የሚያሰሩ፣ ራሳቸውን ለማሳደግ የሚጥሩ፣ ከራሳቸው አልፎ ለሌላው የሚተርፉ እንዲሆኑ ፓርቲው በብዙ ሲጥር ቆይቷል። ያ ደግሞ ፍሬ ማፍራት ጀምሯል። በቂርቆስ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ባሉ አደረጃጀቶች ስር የሚሳተፉ የፓርቲው አባላት እንቅስቃሴን በዚህ አጭር ዘጋቢ እንቃኛለን። እንግዲህ በፓርቲያችን እሳቤ መሰረት በክፍለ ከተማችንም ሆነ በከተማችን ውስጥ ብዙ ስራዎች ተሰርተዋል። በዋነኝነት እንደ ክፍለ ከተማችን አብሮነትን፣ ወንድማማችነትን ከሚያለያየን ይልቅ አንድ ከሚያደርገን ላይ እያተኮርን እየሰራን ያለ ነው። ህዝባችን አንድ ላይ ሆኖ ትኩረቱ ልማት ላይ ትኩረቱ እድገት ላይ ትኩረቱ የቀጣይ ብልጽግናችን እጣ ፈንታ የሚወስኑ ጉዳዮች ላይ አድርጎ በጋራ ግብ ላይ ሆነን ስንሰራ ከርመናል። ብሔራዊነት ገዢ ትርክት እነዚህ ዋነኛ ዋነኛ የሰራ ናቸው ናቸው በክፍለ ከተማው ከወጣት እስከ ጎልማሳ ና ከዛ በላይ ያሉ የእድሜ ክልል ውስጥ የሚገኙ ወንድ 26178 ሴት 38677 በድምሩ 64855 በአባልነት ታቅፈው የፓርቲውን ራዕይ ተልኮ ና ሴት ለማሳካት ደፋ ቀና እያሉም ይገኛሉ በዛው ልክ በቴክኖሎጂ በከተማ ግብርና፣ በሰላምና ጸጥታ፣ በአገልግሎት አሰጣጡ፣ በሰው ተኩር ተግባራት፣ በበጎ ፍቃድ፣ በማዕድ ማጋራቱ እና በመሳሰሉ ዘርፎች ላይም ተሳታፊ በመሆን እነዚሁ አባላት ውጤታማም ናቸው። ትልቁ የሀገራችን ችግር የነበረው የስራ ባህል ያለመሻሻል አባዜ ነበር። ይህ ደግሞ መቻላችንን የደበቀብን መለወጥና ማደጋችንን የነፈገን ነበር። ይህ ተግዳሮትም ለአንዴና ለመጨረሻ ጊዜ ያበቃለትም በዚሁ ፓርቲና አባሉ እንደሆነም ልብ ልንለው የሚገባ ጉዳይ ነው። ይህን የሚያሳይልን ደግሞ የእውቀት ሽግግርን ጭምር ይዞ የመጣው የኮሪደር ልማት፣ የከተማ ግብርናና የሌማት ትሩፋት፣ የቴክኖሎጂ በስፋት ስራ ላይ ማዋል፣ የአገልግሎት ዘርፉ መዘመንን በአብነት መውሰድ ይቻላል። ይህን እንደ እርሾው በመውሰድ አይቻልም የተባለውን ሁሉ በአይናችን እንድናይ በእጃችን እንድንዳስሰው አገልግሎቱንም እንድናጣጥመው አድርጎናል። አሁን ያለው ሀገራዊ የብልጽግና ጉዞ ተመኝተነው ሳይሆን ኖረነው እያየነው ነው። ትላልቅ ፕሮጀክቶች በክፍለ ከተማችን ውስጥ አሉ። በዋነኝነት የሚጠቀሰው ኮሪደር ነው። የኮሪደር ስራ ቂርቆስን በብዙ ቦታ የሚነካት ነው። ይህንንም ከህዝባችን ጋር በመሆን ቂርቆስ የአዲስ ፈርጥ እንድትሆን ለማድረግ የሰራ ናቸው። በጣም ሰፊ ስራ ናቸው። ይህም ህዝባችን ወጣቱም፣ ሴቱም ሁሉም በጋራ በመረባረብ ሰፊ ስራዎች ሰርተናል። አሁን ላይ ደግሞ የወንዞች ዳርቻ ከአምባሳደር እስከ ፒኮክ ያሉ በጣም የቆሸሹ አካባቢዎች ወንዙ የገማ የሚሸት፣ ለሰው ልጅ የማይሆን የነበረውን ለሰው እንዲሆን አድርገን እያበጀን ወደ ራሱ ማንነት ወንዞች ወደ ራሳቸው ማንነት እንዲመለሱ አድርገን ለሰዎች እያበጀን እየሰራን ነው። በቀጣይም እነዚህ ስራዎች አጠናክረን የምንቀጥል ይሆናል። እነዚህ ሁሉ የሰራናቸው ስራዎች ከፓርቲያችን እሳቤ ከፓርቲያችን ስትራቴጂ የተቀዱ እና በቀጣይም የምናከናውናቸው ይሆናል። ጉዳያችንን አስረጃ ያደርግልን ዘንድ በየዘርፉ የተወሰኑ ፍሬዎችን እንመልከት እንደ አዲስ አበባ ከብጅት ዓመቱ መጀመሪያ ሐምሌ እስካሁን ድረስ ከ143 ሺህ በላይ ዜጎች ስራ ተፈጥሮላቸዋል በእነዚህ የስራ ዕድሎች ዜጋው ተጠቃሚ እንዲሆንም ቀዳሚው ስራ ግንዛቤ የመስጠት ነበርና ያን እንዲሳካ የፓርቲው አባላት ሚና ከፍተኛ ነበር። ወጣት ናት። መገኛዋን በቂርቆስ ክፍለ ከተማ ነው፣ እየሩስ ትባላለች። እሷን ከመሰሉ ሁለት ሴት ወጣቶች ጋር ስራውን ከጀመረች አንድ አመት ሆኗታል። የመንፈስ ጥንካሬዋ የሚደንቅ ነው። በህፃናትና በአዋቂ አልባሳት ማምረት ላይ ትሰራለች። ሴት ሆኖ ተስፋ መቁረጥ የማይታሰብ ነውም ትላለች። እስካሁንም ሰላሳ ሰራተኞችን በመያዝ ስራዋን ቀጥላለች በራሳቸው ብራንድም ምርቶቻቸውን ወደ ውጪ ኤክስፖርት ማድረግ የቀጣይ ህልማችን ነውም ትላለች። ኢየሩሳሌምና ጓደኞቻቸው ኢንተርፕራይዞች ነው። በመንግስት ተደራጅተን ነው የምንሰራው፣ ከሁለት ጓደኞች ጋ ማለት ነው። በዚህ ስራ ላይ ከተማረ ነው። ስራውን ከጀመርን አንድ አመት ሆኖናል። ይህን ስራ የጀመርነው እንግዲህ በ200 ሺህ ብር ካፒታል ነው። መንግስት ቦታውን ሰጠን። ተደራጅተን እኛ በ200 ሺህ ብር ካፒታል ስራውን ጀምረናል። አሁን ላይ እንግዲህ ያለነው ወደ 2 ሚሊዮን ብር የሚጠጋ ካፒታል ላይ ደርሰናል ማለት ነው። ከ30 በላይ ሰራተኞች አሉ፣ በስራችን በተለያየ ሙያ ዘርፍ ላይ አሉ። እንዲሁም ደግሞ ከመንግስትም ተቀብለን እናስተምራለን፣ ያስተማርናቸውም ልጆች አሉ። ፓርቲው ሰርቶ በማሰራት የሀገሪቱን ብልጽግና ከአባላቱ ጋር ለማሳካት ራእይ ይዞ መሪዎቹ በሚከፍቱለት መንገድ እየፈሰሰ ስኬትን በመጨበጥ ላይ ይገኛል። ሰላማዊ ትባላለች፣ ነዋሪነቷ በቂርቆስ ክፍለ ከተማ ነው። የፓርቲው ራዕይ ስቧትም አባል በመሆን ተጨማሪ ስራዎችን በፓርቲው ውስጥ ትሰራለች። መለወጥን ማደግን ፓርቲው አስተምሯታልና በኢኮኖሚ ከፍ ማለት እንዳለባት በማመን በሌማ ቱሩፋት መሳተፍን በመምረጥ በዶሮ እርባታ ላይ ተሰማርታለች። ወደዚህ እንዴት እንደገባች ስትናገርም፦ በስራዋ ላይ እንዳለችም 2016 ዓመተ ምህረት የሌማት ትሩፋት ላይ በለመሳተፍ እንደወሰነች ትናገራለች። ይህንን እሷነዋንም ለአብሮ አደጎቿ በመንገር የስራውን አዋጭነት አስረዳች። ተስማምተውም ወደ ስራ እንደገቡና ዛሬ ለመልካም ፍሬ መብቃታቸውን ነግራናለች። እኔ ኖርማሊ ተማሪ ነበርኩኝ። አካውንቲንግ ተማሪ ነኝ፣ ዲግሪ ተማሪ፣ ግን ስራ አስፈጻሚ ሆኜ ሰራ ነበረ። ሌሎችም ጓደኞቼ የቀን ስራም የሚሰሩ አሉ፣ ካፌ ላይ መስተንግዶ የሚሰሩ አሉ። እኔ ግን ይህን ስራ ደስ ስለሚለኝ ስለምወደው ይህን ብንሰራ ብዬ አማከርኳቸው። ጓደኞቼ ደስ ይለናል አሉ። አንድ ላይ በመሆን ይህን ስራ ጀምረ ነው። አንድ ሺህ ዶሮች ናቸው ያሉ። ስንጀምር ወደ አምስት መቶ ምናምን ያክል ካፒታል አለን ማለት ነው። የጀመርነው በራሳችን ራሳችን አዋጥተን። ወረዳው ስራ እድል ሲፈጠር ይህን ቦታ ሰጡን። ራሳችን ሰርተን በራሳችን ካፒታል ነው ባለን ነው፣ በአጠራቃቀምናት አዋተ ነው የጋራ የሰራ ነው የጀመርነው ማለት ነው። ወጣቱ ስራን ማማረጥ ለውድቀት እንደሚዳርግ የተረዳበት ወቅት ነው። ይሄ ደግሞ በፓርቲው አባላት ዘንድ ትልቅ አጀንዳም ነው። በተገኘው የስራ መስክ ነገን ተስፋ በማድረግ መትጋት የተጀመረበት ሂደት ተጠናክሮ የቀጠለው ይህ ፓርቲ ሀገሪቱን መምራት በጀመረበት ወቅት ነው። የዛ ምሳሌ ደግሞ ይህ ወጣት ነው። ከዚህ በፊት የኮሌጅ ተማሪ ነበርኩኝ። ያው ከእንደገና ከትምህርት ወደ ትምህርት እንደወጣት ይከብዳል። ቤተሰብ ላይ ቁጭ ብሎና ከእናቴ ጋር ስላለው ምንድነው እሷን ሰፖርትም ለማድረግ ለምንም፣ በወጣት ሊግ ቂርቆስ ክፍለ ከተማ ላይ ተደራጅተን ከኔ ጋር አስር ልጆች ነን። እንደሚታየው በቂ ቦታ ተሰጥቶን አሁን በበቂ ሁኔታ ራሳችንን እና ቤተሰቦቼን እኔም ያው በእነሱም በኩል ቤተሰቦቻችንን ሰፖርት እያደረግን እንገኛለን ማለት ነው። ምንድነው ከማንነት ከአውትፊት ከምንም ከልክ እንደነገርኩ ከቤተሰብ አንጻር ያው የገቢ ትንሽ ትልቅ የለውም እና የአንተ ማይንሴት እና አያያዝ ነው የሚወስነው። በእርግጥ ከእሱ አንጻር የያዝናትን አንተ ትብስ አንተ ትብስ ተባብለን ለዚችም ለዛችም እያለን ያው በብዙ መንገዶች ተጠቅመናል። ያው እንደነገርኩ ከቤተሰብም ከእኛም አንጻር እርስ በእርስም ሰፖርት እንደራረግበታለን፣ እንደጋገፋለን። ነቢዩ ማሞ ይባላል። ወጣት ነው። ነዋሪነቱም በቂርቆስ ክፍለ ከተማ ነው። የብልጽግና ፓርቲ አባልም ነው። ከዚህ በፊት በቅጥር ስራ እንደሚሰራ እና በዛም የሚያገኘው ገቢ ቢኖርም የተሻለ መስራት እችላለሁ የሚለውን እምነት በመያዝ በሌማት ትሩፋት ወደ ተጀመረው የከተማ ግብርና ዘርፍ ተቀላቀለ። ለዛም ይረዳኛል ያለውን በቂ ግንዛቤ በመውሰድ እንዲህ ይሰራ ጀመር። ከዚህ ስራ ከመግባቴ በፊት የነበረኝ ኖርማል ተቀጣሪ ነበር፣ ያው በቅጥር ስራ ላይ ነው። ያው ደሞዝ በተወሰነ መልኩ ሶስት ሺህ ብር እንደዚህ ያህል ደሞዝ ተቀጥሬ እየሰራው ነበር። አጋጣሚ በቤተሰቦቻችን አማካኝነት በጎች ይራቡ ነበር። ከዛ በተሰጠን በወረዳው ማይንድሴት አማካኝነት ከበጎች ወደ ከብቶች ብንዞር የተሻለ ይሆናል የሚል ሀሳብ ኖረኝ። ከዛ በድፍረት ሙሉ ለሙሉ ስራዬን አቋረስኩት። እዛ እነዛ በጎች የተወሰኑ በጎች ነበሩ። አንድ አስር በጎች እነዛን በጎች በመሸጥ አንድ ጊደር ገዛ። ያቺ ጊደር እያለች እያለች አሁን ያሉት እነዚህ ቁጥሮች ላይ እና ሌሎችም አሉ። በፊት የነበርኩበት ስራ ሁኔታ አድካሚው ነበር። ያው የስራው ሁኔታም ያን ያህል ደሞዙም አጥጋቢ አልነበረም። ይሄኛው ሳየው ግን አንድ ያው ሕፃናት የሚጠጡት ወተት ነው የሚመረትበት፣ ነው ህጻናት ይጠቀማሉ። እና ደግሞ አሁን ብልፅግና ፓርቲ የሰጠው ትኩረት አለ ለሌማት ትሩፋት። ስለዚህ ያን ሁኔታ በማየት የበለጠ እይታ ከተሰጠማ በዚህ ብንሰራበት ያዋጣል በሚል በዛ መልክ ነው የገባ። ሌላኛው አባሉም ሌላው የማህበረሰብ ክፍል እየተጠቀሙበት ያለው የከተማ ግብርና ነው። በዚህ ዘርፍ ሌማታቸውን ሙሉ ያደረጉ ለሌላው የተረፉ በርካቶች ናቸው። ትላንት ምንም ያልነበራቸው እናቶች፣ አባቶች፣ ወጣቶች ዛሬ ባለገንዘብ መሆን ችለዋል፣ እራሳቸውንም መለወጥ ችለዋል። ሼድ ነው የዶሮ እርባታ ነው የተነሳልበት። እኔ መኖሪያ ቤቴ ላይ ነበር የምሰራው። ወረዳው ደግሞ ኬጂ እኛ እንሰጣለን ብለው ከስር አምሳ 50 ከ ቀጭኝ፣ አንጥቼ ደጄ ላይ ነው ያደረኩት። ወደዚህ አይደለም ያመጣሁት። እነዛ አንድ ሺህ ዶሮዎች ናቸው አሁን የምታያቸው በዚህ በኩል ያሉት። በላይ በጫፍ ያሉት ደግሞ መቶዎቹ ናቸው መጀመሪያ የተነሳሁበት ነው። እና ስራ አለመናቅ ነው። ስራ ሳትነቅ ትንሽ ነው ሳትል፣ ቆሻሻ ስራ ነው ሳትል፣ ራስን ለመቀየር ዝግጁ ከሆንክ ማትለወጥበት፣ ከፍ ማትልበት ነገር የለም። ከዛ አንጻር ነውና ለዚህ የበቃሁት ማለት ነው። አሁን አንድ ሺህ ሁለት መቶ ምናምን ዶሮ አለ። የመጀመሪያ መቶዎቹ 97 95 ላይ ጥላሉ እነዚህ ሰሞኑ ነው የጀመሩት። እንቁላል 100 150 ይጥላል በቀን ማለት 160 170 እያለ ይቀጥላል ለ100 እያለ የቀጠለ ነው። ህዋስ ውይይታችን የምንወያያቸው አጀንዳዎች አንዱ በወር ህዋስ ላይ በወር አንዴ እንወያያለን እና ይሄን ውይይት ባላረግ ኖሮ ይሄን ግንዛቤ አላገኝም ነበር። ይሄን ውይይት በማድረግ የተለያዩ ግንዛቤዎችን አግኝቻለሁ። ዶሮ ወስጄ ነበር በዛም ተጠቃሚ ነኝ። በሱ ውጤት ስላገኘሁበት አሁን ባለ 50 ኬጂ ወስጄ በሱን እየተጠቀምኩ ነው። የፓርቲው አባላት ማህበራዊ ኃላፊነትን በመወጣቱ ረገድም ሰፋፊ ስራዎችን ሰርተዋል። ይህ ደግሞ የመጣው ፓርቲው ሰው ተኮር ላይ አብዝቶ መስራት እንደሚገባ በማመን ለዛም የፓርቲው ከፍተኛ አመራሮች ግንባር ቀደም በመሆንና ለወገን በመድረስ ለአባሉ አራያ ሆነዋል። ሰው ተኮር ስራዎች እየሰራናቸው አሉ። ሰው መጀመሪያ ለሰው መስጠት አለብን ለዜጋ ክብር ነው ብለን ለዜጎች የሰራናቸው ስራዎች በጣም ሰፊ ናቸው። ቤት ማደስ የነበሩ የፕላስቲክ ቤቶችን በጣም ሻንቲ የሆኑ ቤቶችን አፍርሰን ገንብተን ለተጠቃሚዎች አስተላልፈናል። ይሄ ደግሞ የሰራናቸው በጣም ደጋግ ባለሀብት ከሆኑ ልበ ቀና ከሆኑ ሰዎች ጋር በጋራ በመሆን ነው የሰራነው ከመንግስት ካዝና ሳያወጣ ከሰው ለሰው የሰራናቸው ስራዎች ነው ያንን ተከትሎም አባሉ ለአረጋውያን ለአካል ጉዳተኞችና እጅ አጠር ለሆኑ የማህበረሰብ ክፍሎች ማዕድ የማጋራት ቤት የማደስ መልካም ስራዎችን በራስ ተነሳሽነት አከናውነዋል ልዩ ወረዳ አዲስ ምዕራፍ ብልጽግና ጽህፈት ቤትን ከልብ እናመሰግናለን ለከተማ ልዩ ወረዳ የብልጽግና ጽህፈት ቤት በአራት አመታት እንግዲህ ልዩ ፍላጎት ያላቸው ልጆች ማገዝ ከፍተኛ ነው በጣም አስገራሚ ነው ለዘመን መለውጫ ለበዓላት ዘይት ዱቄት ዶሮዎች እንቁላሎች መቼም ለሰጩ ሁሉ ነገር ቀላል ይመስላል ግን ከባድ ነው ድጋፍ አድርገውልናል ይበልጥ ስላደረጋችሁልን መልካም ነገር እኛ ከልብ እናመሰግናለን። የሞዴስ ድጋፍ አድርጋችሁልናል። የዳፕተር ድጋፍ አድርጋችሁልናል። ለእነዚህ ልጆች የምታደርጉት ድጋፍ ህብረተሰብን የአካል ጉዳት የማህበረሰብ ችግር ሳይሆን የቤተሰብ ችግር ሳይሆን የማህበረሰብ ችግር ነው። ስለምታደርጉልን ድጋፍ ከፍተኛ ምስጋናችን እናቀርባለን። አሁንም ወደፊት እኛ እዚህ ክፍል ውስጥ ያለብን ችግር ወላጆች ይበልጥ ተጠቃሚ እንደምታደርጉ በልዩ ወረዳችሁ በብልጽግና ፓርቲ ጽህፈት ቤት ስም ከልብ እናመሰግናለን። እውነትም ወገናዊነታችሁን ማገዛችሁን አሳይታችሁናል። ሁል ጊዜ አብረን በጋራ እንቆማለን። ምሳሌ ናችሁ። ለሌሎቻችሁ ምርጥ ተሞክሮ ነው። ደምስ አለባቸው እባላለሁ የቂርቆስ ክፍለ ከተማ ልዩ ወረዳ የአዲስ ምዕራፍ የብልጽግና ህብረት ምክትል ሰብሳቢና ፖለቲካ ዘርፍ ኃላፊ ነኝ። ይህንን ስራ በየበዓሉ ላይ ለአዲስ አመትም፣ ለገና፣ ለፋሲካ እንዲሁም ደግሞ በረመዳን ጾም ፍቺ ላይ በኢደል ፈጥሮ ወቅትም የተገኘን ብዙ ድጋፎችን እያደረግን ነው። በዋናነት በቂርቆስ ክፍለ ከተማ ልዩ ወረዳ የአዲስ ምዕራፍ ግና ህብረት አማካኝነት ብዙ ድጋፎችን እያሰባሰበን ከአባላት ከራሳቸው መዋጮ እያዋጣን አመራሮቻችንን መዋጮ እንዲያዋጡ እያደረግን ይህንን ድጋፍ እያደረግን ቀጥለናል አሁንም በቀጣይ ደግሞ ይሄ ድጋፋችን ተጠናክሮ ነው የሚቀጥለው በዋናነት እናቶቻቸው እዚህ ቁጭ ብለው ይውላሉ ይሄ ማለት ልጆቹን የሚይዝ ሞግዚት ያስፈልጋል ማለት ነው እነዚህ እናቶች የራሳቸውን ስራ ሰርተው ቤተሰቦቻቸውንም እንዲረዱ ልጆቻቸውንም እንዲያግዙ የሚያስችል ሞግዚት ሶት ሞግዚቶችን ለመቅጠር በአጠቃላይ በህብረቱ እንቅስቃሴ ተጀምሯል ይህ እንቅስቃሴ ብቻም መጀመር ሳይሆን በዋናነት ለፋይናንስ ፖሎቻችን ለደብዳቤ የተጻፈ ሁሉም በገዛ ፈቃዱ ይህን ያህል ይቆረጥብኝ በሚል እያስገባ ነው። ይህንን ደግሞ ወደ ተግባራዊነት ያሉ እናቶችን ወደ ስራቸው ውለው ልጆቻቸው ደግሞ በተማሩ በሰለጠኑ ሞግዚቶች እየዋሉላቸው ወደ ቤት እንዲገቡ፣ እዚህ ያሉ መምህራኖች የሚከፍሉት መስዋዕትነት በጣም ከፍተኛ ነው። እኛም በተደጋጋሚ በምንመጣ ሰዓት እናየዋለን ይህንን ችግራችሁን ደግሞ የእናንተንም ጫና ሊቀንስ የሚችሉ ሰዎችን በመቅጠር ይህንን ተቋም የተሻለ ደረጃ ማድረስ ጥግና ህብረት እንግዲህ በልዩ ወረዳ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አንድ ምሳሌ ልናደርገው እንችላለን። ይህንን የመረብ ክር ገዝቶ ለእኛም ለአካል ጉዳተኞች ኢንክሉሲቭ ኤጁኬሽን ተደራሽነትን በሰፊው ከእኛ ጋር እንደሚሰራ ሰይቶናል። ከዚህ ከሰው ተኮር ተግባራት አንዱ ደግሞ ጎዳና ላይ ሲኖር የነበረ አንድ ግለሰብ ከወረዳው ጋር በመነጋገር ከክፍለ ከተማ ቤቶች ጋርም ተነጋግሮ ቤት እንዲያገኝ ከተደረገ በኋላ ቤቱ እጅግ በጣም በሚያሳዝን መልኩ የፈራረሰ ቤት ነበረ። እሱም ቤት በዚሁ በህብረቱ አቅም በአዲስ ምዕራፍ የብልጽግና ህብረት አማካኝነት ሙሉ ቤቱ ተፈርሶ እንዲታደስ ተደርጎ ይህንን ቤትም በተሟላ ሁኔታ የቤት እቃዎችን እና አንዳንድ የጊዜያዊ መጠቀሚያ ነገሮችን በማሟላት ለግለሰቡ የማስረከብ ስራ ተሰርቷል። አዲስ አበባ ብሎም የክፍለ ከተማው ሰላም ተጠብቆ እንዲቆይ የሚፈጸሙ የወንጀል አይነቶችን በእጅጉ እንዲቀንሱ አሁን ላለው አስተማማኝ ጸጥታና ሰላም መኖር የክፍለ ከተማው የብልጽግና ፓርቲ አባላት አበርክቷቸው ከፍተኛም ነው። ሩንድ በመጠበቅ ላይ ነው ያለ ነው። አባላቶች ወደ ትምህርት እንሄዳለን። መብራት ያላበሩ ወገኖቻችን ነዋሪዎቻችን ካሉ እያንኳንኳን መብራታችንን እንደተለመደው እናስበራለን። አባላቱ በእነዚህና እዚህ ላይ ያላነሳ ናቸውን በርካታ ስራዎችን ሰርተዋል። የወደፊት እቅዶቻቸውም ትልልቅ ናቸው። በርካታ የማህበረሰብ ክፍሎች ሊጠቀሙባቸው የሚችሉ እንደሆነ ተመልክተናል።